በአላህ መንገድ ላይ ያገኘውህ የኢስላም ወንድሜ እንዴት ነህ? በአላህ መንገድ ላይ ያገኘውህ የኢስላም ወንድሜ እንዴት ነህ? እኔን ስላከበርሽኝ አላህ ያክብርሽ። እኔን አምነሽ እንደ ወንድምነት ስላቀረብሽኝ አላህ ጀነትን ፍርዶስን ይወፍቅሽ። አሁን ጉዴ ነው፣ ይህን ጋቢ ያለበሽ ይሄን ቪዲዮ እና አይቴ ታያለች። ቀጥታ የመጀመሪያው ወሪያው የሚሆኑ ከኔቃ አግባ ኢያከ ነአቡዱ ወኢያከ ነስተዒን እህዲን አስሲራት አልሙስተቂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ እንዴት ናችሁ? ደናናችሁ ወይ? ሰሞኑን ተጠፋፋን ተጠፋፋን ብዬ ቀደምኩ። ያው በጣም ስለ ተጠፋፋን ነው እንግዲህ ከዚህ በኋላ የማንጠፋፋ ይሆናል እና እንዴት ናችሁ? ደናናችሁ ወይ? እኔም ደህና ነኝ። ያው እንግዲህ ቃል ይጠብቄ በዛው ስጦታ እንዳልኩት በእኔ ቤት ተገኝች አለው ለአሚር ስጦታ እና ዝናብ በጣም ስለመታን በርዶን ስለነበረ ቤት ገብተን ሻይ ለመጠጣት ተገደናል። ወላሂ በጣም ይበርዳል። ሰላ ብላችሁ አሰላሙ አለይኩም። መርሃባ ጉድጉድ እያለች ነው። ትንሽ ዝናብ ጠብጠብ አለብንና በርዱናል። ኤው፣ ጉንፋኔም ተነስቶብኛል። እንደምን አላችሁ ውድ ቤት ሰዎች? በጣም እኔ ደህና ነኝ አልሐምዱሊላህ። በእኔ የተለቀቀውን ቪዲዮ በጣም እንደወደዳችሁ ተስፋ አደርጋለሁ። እንደዚህ ፋ ሸብረቅ ብላለች። አልሐምዱሊላህ ረቢልዓለሚን። ግን እኔም ስጦታ አለኝ ለአንተ ስትለኝ በጣም ያስደነገጠችኝ እኔና ፈኪ ተመሳሳይ ነገር ነው የምናስበው ነው ምናምን ወላሂ ላይክ እንዴት ነው ነገሩ? እኔ ባይዘ ላይ ግን በቃ ሰሞኑን አንተም ቢዚ ነበር፣ ሁላችንም በቃ ተበታትነን ነበር። ስራ እራሱ መስራት አልቻልም ነበር። የሚገርምሽ ማለት ነው፣ ቅድም አላሰበችውም ነበረ። ለሚስቴ ለሱ አሰብኩትን ነበረ የመሰላት የነበረው ፕራይስለስ የሆነ ሪያክሽን ነበር ያሳየችኝ። በጣም ነው ደስ ያለኝ ወላይ እንደዚህ ህን ያህል ትወዷለች ብዬ አላሰብኩም ነበረ። ኢሞሽናል ሆናለች። አምሮ ጎረቤት ነበረች እንደነበር በጣም ያምራል። ከከለሯ ጋር የሚሄድ ነው። እና በውሃ ይለቅ እንዳልኩ እንዳልሽው ባለፈው በውሃ ይለቅ የሆነ ልጅ ምንድን ነው ያለው? አሁን ላይ በልግ ነው ነው በልግ በጋ ምንድን ነው? በጋማ በጋ ነው። ይሄ ፀሐይ ባይ ያለበት ሁሉ ክረምት ዝናብ ይጥልበት ነው። በልግ ደግሞ ቀድሞ የሚጥሎ ነው። ወደዚህ ሀገር አይታወቅም በልግ እና ወደ ቤተሰቦቼ ላይ ቅድም እኔ አልቅሳ አስለቅሳኛለች። እቺ ደነዝ የእውነት እኔ በጣም ማለት አሚር በጣም የምወደ የማከበር ነው እና እኔ አንዳንድ ጊዜ ምን ብዬ እንደማስብ ታውቃለህ? የምር በቃ ላይክ እኔ እናንተ የተዋወቅንበት ታይም ምናምን አለ አንተ እኔን በደንብ አውቀኸኛል። ትክክለኛ ባህሬን ተረድተኸዋል። ማስመሰልም እንደማልችል ግልጹን ግልጹንም የሆነ የሆነ ነገር ሁሉንም ነገር ተረድተኸኛል። እና ለዛ ነው አብረህኛ ያለው ደግሞ ልብህ ንጹህ ስለሆነ ነው። እኔ ጋር ልብ ቆሻሽ አብሮ ሊቀጥል አይችልም። እኔ ጋር ወላሂ ላይ ልቡ በማስመሰል የሆነ በእይታ ምናምን የሚኖር ሰው እኔ ጋር አይዘልቅም። የላይ ላይ ሰው እኔ ጋር መዝለቅ አይችልም። የላይ ላይም አላደርግም። አሚርና ብዙ ጊዜ አይተኛል። ግልጽ ለግልጽና ለሱም ግልጽና እኔም ግልጽ ነኝ በቃ እና አልሐምዱሊላ። ከዚ በኋላ አይን እንዳይገባብን አይን ክፉ እንዳያየን እስከ መጨረሻ። ማን ላይ ወላሂ ምሬት ነው። እኔ በቃ ላይክ አዎ፣ እኔ እንጃ። አንዳንድ ጊዜ እፈራለሁ። በጣም የምወድ መልክም እየተመሳሰልክ እኔ ጋር መጣል እየቆነጀህ ነው ከዚህ በላይ ስቅ ነበር ወላሂ። መልከ መልካምማ መልከ መልካም ነሽ ማሻላህ። የሚገርማችሁ ወላሂ እኔና ሰው የተዋወቅንበትን ቪዲዮ መቼ ታውቁታላችሁ? ከዛ በፊት በስልክ ምናምን ሰላም እንባባል እንጂ እኔ ሀብዬ ያየሁሽ ቶፊ እናንተ ቤት የጠራችን ጊዜ ነበር። ከዛ ግን የመጀመሪያ ቀን ስንተዋወቅ ኢሚዲየት ነው፣ ጓደኛው ነው ትዝ ይልሻል። ወላሂ ያላወራነው ነገር የለም። በቃ ያለ ግን ያወራሁት መሰለህ እኔ ማግባት እቅዳለ ነበር ያለ። ወላሂ አልዋሻችሁ ከዛ እኔ ደግሞ እንደ ጓደኛ ብያ በቃ እኔ ጋር እንመካከራለን። እንዳታገባ ተስፋ ቁርጥ ዳር እኮ በጭራሽ እንዳትገባበት ትዳር ምናምን ምናምን ብዬ ተስፋ ቁርጥ አለ እኮ። አሁን ደግሞ ምንድን ነው የምመክረው? አግባን ሰማቸው አለ። በጣም የተለያየ መጀመሪያ ቀን ስታገኝ በቃ እንዳታገባ ትዳርም አይሰራልህም፣ ምናምን በቃ አንተ አሁን ገና እድሜ ልጅ ነው ልጅነ፣ ያልኩትኝ ወይ ሌላ በጣም ልጅ ነበርክ። አሁን ያደግከው አረጀው፣ አሁን አረጀው በጣም ወላሂ። ምን መሰላችሁ ፈኪ፣ እንደ ፈኪ ግልጽ ሰው የለም፣ እንደኔ ግልጽ ሰው የለም ብዬ አስባለሁ። ግን ከፈኪ ጋር ስንሆን ደግሞ ሞር በጣም ግልፅነቴ ይሰፋል። እና እንቅጭ እንቅጫን ነው የምትነግረኝ። ወላሂ ለአዚም እኔን የምትናገርበት ጊዜያቶች አሉ። ለምሳሌ ዛሬ አሚርን ልናገረው ብላ ትደውልኛለች፣ እመጣለሁ። ከመጣሁ በኋላ ግን የምትናገረኝ ነገር በሙሉ ቁጣ ነው። አሚር እንደዚህ እንደዚህ እንደዚህ ለምን አላደረክም? ና፣ ወላሂ ቁጭ አድርጌ ነው የምነግርህ። ና እንደዚህ እንደዚህ እንደዚህ አግባ ትችል ልጅ እንደዚህ እንደዚህ እንደዚህ፣ ወላሂ የሆነ የሆነ ነገር ነው። ከዚያ ተናግሬ ተናግሬ ተናግሬ በቃ ጥፋትም ካለበት እኮ ፊት ለፊት አሰግቼ አውቃለሁ። ኧረ ወላሂ ፊት ለፊት ወላሂ ሰብሰው ጋ ማለት ነው። በስልክም አንድ ጊዜ እንደዚው ስግጥ አይመቸኝም በጣም። ሁሌ ሴሽን አለ ልላችሁ ፈልጌ ነው። አሁን አናደኝ። አሁን ሊሄድ ይችላል ቤቱ። ነገ እናወራበታለን። ግን አንተ መካሬ ነ ጓደኛ ነ ብዙ ነገር ነ ገመና ሸፋኝ ነ እና ሁሉን ነገር አላ ይሸፈንልህ። አላ ደግሞ የጀነቱ ቤት እንደሞ አላ ይግለጥልህ። እስከ መጨረሻው እንዳይለያየን እኔ እናንተ በዱኒያም ባሄራም እስከ መጨረሻው እህትና ወንድም የምንሆን ያደርገን አብረን የምንሄድ ማለት ነው። ክፉና ምቀኛ እንዳይገባብን አይነናስን ያዝልን። እና ኦዲንሶችም አይመን ምንምን ካፌ አይመን ገባ እና አሚር አሚርን ሁላችሁም አሚርን አበረታቱትኝ ዶ አድርጉልን እና አሚርዬ ስጦታ ልግባ መሰል ለእኔ ማለት ነው ትልቅ ነው። በእርግጥ ስጦታ ሊያንስብው ይችላል፣ ግን ስጦታው ትርጉሙ ደግሞ ትልቅ ነው። ገብቷል። የስጦታውን ትርጉም ትልቅ ነው እና ስጦታ ይፋ ተጨፈተጨፈ። ስወራጭ እንትን እንዳለው እዛ ወላ አልገጥም። ፕራንክ እያደረግሽኝ ከሆነ ፈኪያ መሀመድ ወላሂ ትችላለህ ለክረምቱ ብርድ ነው። ለክረምቱ ብርድ የወጣት ጋቢ ነው። ጣም ትልቅ ትርጉም ነው ያለው። አዎ እንግዲህ በኛ ጋቢ ትልቅ ሰው ክብር ያለው አንተ ደግሞ ክብር ንጉስ ነህ እና ያን ስብሀል ከዚህ በላይ ይገባሃል። ግን በቃ መጀመሪያ ሪላል አልመሰለኝም። ነበረን ታገኛለች ብዬ ነበር የጠበቁት፣ ልደፋበት ነበር። ጣም አመሰግናለሁ፣ አመሰግናለሁ ስልሽ ወንድ ልጅ ስጦታ አይሰጠውም አብዛኛውን ጊዜ ግን፣ ምክንያቱም ወንዶች ሴትን ስታገኙ ስጦታ ስለሆነ ነው።

የእውነት ልነግርህ በአንተ የተነሳ ደግሞ ያወቃቸው ከካሜራ ጀርባም አሉ ካሜራም ላይ አሉ እንደነ ማሄር እንዳንተ አይነት ምናምን ሰው እና እናንተ እናንተ ለእኔ ልዩ ቦታ ያላችሁ ናቸው አንተን በማወቄ ደስተኛ ነኝ የእውነቴን ነው የምልህ ብቻ አመሰግናለሁ ሰው በሌለበት ሀገር ሰው ሁነህ አለም ሞልቶ ባዶ በሆነበት ቦታ አንድ ሁነህ አለም ሁነህልኛል እና አመሰግናለሁ

ስምንት ብር ስምንት መቶ ብር ወላ የምር ነው ግን፣ ወላ የምር ነው። ምንድን ነው እኔ እንጃ። ብርቱካን ብቻ እኮ ደሞ ተወደደ። ለምንድን ነው ይጠቀሙ? ምንድን ነው ብርቱካን? ይሄ ፈለግ ነዋ። በቃ ፈለግ ምናምን ያጠፋል። ከዛ በላይ ምንም የለም። አሁን ደሞ ቁጥሩን አይደል ይፈልግ። በቃ አሁን ውርጭ ምናምን ሊገባ አይደለ? በቃ አሁን ፈለግ ነው የሚሆነው። በዚህ ይደርሷል። ሚያዝያ ወር ቀር ነው ወር፣ ሚያዝያ ብሎ ግንበት ነው

ማሻ አላህ፣ አንቺ ወላሂ ጉንፋን ማለት ነው። ወላሂ አምራል። ድምጽ ባይኖረው ጥሎ ነበረ። የሌላ ቀን እንቀራላቸዋለን። እኔም አሁን ተጂሁድ እየተማርኩ ስለሆነ በተጂሁድ አልቀረሁም ነበር። አሁን ጉዴ ነው። ይህን ጋቢ አለበሽ። ይህን ቪዲዮ እህቴ ተያዋለች። ቀጥታ የመጀመሪያው ወሬዋ የሚሆነው ከኔ ጋር አግባ።

ነይ በክረምት ነይ፣ በነሐሴ እንዳረገሽ ራሴ። ነይ እኔ እንደ ፈኪ ዓይነት እህት እያለኝ እንዴት ነው ማገባ? እንዴት ላገባ ይችላል? ምስቲቱ ገደለችን። ቆይ አሁን ማለት ነው፣ ሀቂቃ ማለት ነው። አግባ ምን ተጨብጦ? ፈኪ ባይዘው እርዝቁን ያመጣዋል። ምን መሰለሽ፣ እኔ እንዳላገባ የሚያግዱኝ ነገሮች፣ አንድ የሰው ማመን ችግር አለብኝ። ታቀለሽ። አልምዱላ እኳ ጋ አንድ አመት ማለት እኮ አንድ አመት ለምን በአማርኛ ብቻ ስድስቷ ትናንትና አላለቀችውም። ከነገ ወዲያ ማለት ነው። እዚህ ከመጡ አንድ አመት ይሆነኛል፣ አዲስ አበባ። አንድ አመት ሙሉ አዲስ አበባ ከመጣሽ ምን ምን አይነት ነገሮች ገጠሙሽ? ነገር ነገር ብዙ ከሚያስጠላውን ጀምረውና ወደ ደስ ደሚ ወደ ሚለው እንሄዳለን። የሚያስጠላ ነገር ምን ገጠመሽ? የሚያስጠላ ከሰርክ ስራ። አዎ፣ ያ እሱ ስራ ማለት ነው። አዎ፣ እሱ ስራ። አላህ ቢወድልን ኖሮ እስካሁን ያኖረን ነበር። አዎ፣ ሊያደናቅፍሽ ሊሆን ይችል ነበር። ያ ብር መጣ፣ ስለዚህ ለኸይር ነው። እኔ ከስራ ፈርቼ ከስራ ያለው አልሐምዱሊላህ። በጣም ደሞ ተደሰትኩበት አጋጣሚ የአመታት ላይ ከኦንላይን ጠፍቼ ነበር። ከቲ ሶሻል ሚዲያ ምናምን ምናምን ነው። ከዛ ቴክስት ነው ምንቸለቅ የኛውን ስልኬን ይዤ ነበር አይፎኑ ማለት ነው። ከዛ የችኛ ድሮ 3 ቤት ደግሞ ቴሌግራም ክፍት ነበር። ልክ ስገባ በቃ ያ ስልኬ ድሮ ስለሚታወቅ ሶስት ሺህ ምናምን ቴክስት ጠፋሽ የሚል ነበር። አረባክሽ ወላሂ ይህን ታክል ሰው ይናፍቃል። ይፈልጉኛል ማሻአላህ እንዲህ ብዬ እንደሆነ ታክል ላይ ደግሞ ጠፍቼ ከየት ከየት እንዳገኛችሁት አላቅም። በማዘር ስልክ ሁሌ ተደውላችሁ ከውጭ ሀገር ከየት እንዳገኛችሁ አላቅም ማዘሬን። ይሄን ታክል ድረስ በቃ አሁን ሳስበው ሁሉ ይደሰሳል። ይሄን ታክል የሚወዱኝ ሰዎች አሉ ምናምን እና በዚያው ጋር ኦዲየንሴዎቼ ናቸው እና ፋሚዶች ናቸው። እኔ በህይወቴ ገልጬ ላሳያችሁ አላቅም ግን አላቅም ብቻ በጣም ነው የምወዳችሁ በጣም ነው የማከብራችሁ እና ስጠፋ የምትፈልጉኝ ናችሁ እና የተደሰትኩበት አዲስ አበባ ከመጣሁ ይህን ፋሚሊ ማፍራት እኮራበታለሁ። ይህን ታክል የሚሄዷልኝ እና ይሄ ደስ ይለኛል። ሁለተኛ እና ሶስተኛ ላይ አንተ ጋር በአንድ ቀን ማይረሰኝ አሚር ውሻ በጣም ይፈራል። ከዛ ቪዲዮ ልን ቀርጽ እየሄድን ነው፣ መስጅድ አካባቢ ነበር ነው ደግሞ ማለት ነው እና ከፊት ለፊት ባልና የሚስተናገር ናቸው ሴት ነው እንድናቸው እየሄዱ ነው። ከዛ እኔ ማሄር ብቻ ነገር ሰውነች ነ ከዛ ውሾችን እየታደረገና ፈርቷቸው እንደዚህ ከኋላ እየሰናቀው እግሩን ብርጋር ግን ውድነት አንቺ ሰዎች እኮ ላ እነሱ አርጎ የሳቁት እየዞሩ ማለት ነው። ሰው ፊት ነው ያዋረደችኝ፣ ሰው ፊት ነው ያዋረደችኝ። እኔ ስልኬን እየነካከሁ ነው እየሄድኩ ያለሁት ግን ውሾች ስታያቸው በቃ ልብ ተሳቀቀ። እኔ በቃ ወላሂ ውሻ በጣም ነው የምጠለው። ፊት ለፊቴ ከመጡ ወይ ልጮ ሆኖ ወይ የሆነ ነገር ብዬ ስለማስብ ጥግ ጥግ ነው የሚሄደው። አንዷ ውሻ እንዲህ እንዲህ እንዲህ እያየችኝ አለፈች። እቺ ተንከሲስ ከኋላ መጣ ወይ ብርስ ለቆ እግር አነሳስ። እኔና ፈኪ ሁሌ መንገድ ላይ ስንሄድ በሰላም ሄደን አናውቅም። ወይ እዚህ ጋር እንደዚህ አድርጋ ጫ ታደርገኛለች፣ ትመታኛለች፣ እግር ትጣለፋለህ

መለያ እሱ ነው። እቺና አይኔ ናት። በቃ አይኔን ቢጠፋ ጥርሴ ቢረግፍ አሳሳቂ ናስብ እንደዚህ ነበር። ደስ ብሎኛል በጣም ፋሚሊዎችን መሰናበታቸው መርሃባ ከመሰናበታችን በፊት ግን

ከፍታና የተሻልና መሬቱን እንዳነ አላህ ያርገን። ጓደኝነታችንን አላህ ያርዝቀው፣ አሜን። ሸረኛውን ምቀኛውን አላህ ያርቅልን፣ አሜን። ወላሂ ብዙ ሰው የኔ እንደንቺን ወድቀት ይመኛልና አያስደሳቸው። እኛን የሚወዱን ሰዎች ደግሞ ያስደሳቸው። ነብይ አላህ መሰለ፣ አላህ መሰለ። አሁን ጨርሻለሁ። ደህና ሁኑኝ።